በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር እሰ ንጉሥ ቱም ቅድመ ዓለም ወገብረ መድኃኒተ በማእከለ ምድር። የተወደዳችሁ የተወደዳችሁና የተከበራችሁ የኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታዮች በዚህ በሊባኖስ እና በአካባቢ ያላችሁ ሁላችሁም ኢትዮጵያውያን እና ኤርትራውያን እግዚአብሔር ቤተሰቦች እንኳን በጌታችን ለመድኃኒታችን ለኢየሱስ ክርስቶስ ለጥንተ ስቅለቱ በሰላም አደረሳችሁ አደረሰን፣ አሜን። በኢትዮጵያ አቆጣጠር ጥቅምት ሰላሳ አሁን የፊታችን እሑድ በዚህ በምስራቃዊው ሊባኖስ በዛህሌ የምስካየ ኅዙናን መድኃኔ ዓለም ቤተ ክርስቲያን የጌታችን የመድኃኒታችን የኢየሱስ ክርስቶስን ጥንተ ስቅለቱን ምክንያት በማድረግ በታላቅ በዓሉን እናከብራለን። ስለዚህ ሁላችሁም በዚህ በሊባኖስ እና በአካባቢ ያላችሁ ኢትዮጵያውያን ሁሉ ለጥምቀት በዚህ ዕለት በዚህ በምስራቃዊ ሊባኖስ በዛህሌ መስታዊ ዝና መድኃኒዓለም ተገኝታችሁ የጌታችን የመድኃኒታችን የኢየሱስ ክርስቶስን ባለስቅለቱን ጥንተ ስቅለቱን በጋራ እንድናከብር ቅድስት ቤተ ክርስቲያን ለልጆቿ ጥሪዋን ታስተላልፋለች። እንግዲህ ጥሪውን ሰምቶ ለእግዚአብሔር መታዘዝ አዎ ከእግዚአብሔር በረከት ማግኘት ነው። እና ሁላችሁም ይህን ጥሪ የምትሰሙ ኢትዮጵያውያን፣ ኤርትራውያን ሁላችሁም በእለቱ ተገኝታችሁ በዓሉን በጋራ እንድናከብር እግዚአብሔር በሁላችን አድሮ ጥሪውን ያስተላልፋል። ሁላችሁም ይህ ጥሪ የምትሰሙት ይህን መልእክት የምትከታተሉ ሁላችሁም መልእክቱን ለሁሉም ሸር ያደረጋችሁ ላልሰሙት እንድታሰሙ አዎ የጉዞ ባስ በዳውራና ባልየ ተዘጋጅቶ ይጠብቃቸዋል። ነገ እሑድ ጥቅምት ሰላሳ ሁላችንም በአንድነት በዚህ በምስራቃዊው ዛህሌ የምስካይ ዙናን ወመጥምቀ መለኮት ቅዱስ ዮሐንስ ቤተ ክርስቲያን የጌታችን የመድኃኒታችን የኢየሱስ ክርስቶስን ጥንተስቅለቱን በጋራ እንድናከብር በረከቱ እንድናገኝ እግዚአብሔር ጥሪውን ያስተላልፋል። ጥሪውን ሰምተን ለእግዚአብሔር እንድንታዘዝ በረከት እንድናገኝ እግዚአብሔር ከሁላችን ጋር ይሁን። እግዚአብሔር እስከ ንጉሥ ውእቱም ቅድመ ዓለም ገብረ መድኃኒተ በማይ ከለመድ እግዚአብሔር እስከ ዓለም በፊት ንጉሥ ነው፣ በባህር የመለኮቱ ገዥ ነው፣ በምድር መካከልም መድኃኒትን አደረገ። እንግዲህ በኢየሩሳሌም በቀራንዮ እጆቹን እግሮቹን ተቸንክሮ ለሁላችን መድኃኒት የሆነ እሱ ነውና መድኒ ያለም ኢየሱስ ክርስቶስ ለሁላችን ተላልፎ ልጆቹ እግሮቹ ተቸንክሮ ለሁላችን ቤዛ ሆኖ የተገረፈልን አጥንቶች ውስጥ ከሚቆጠሩ የተገረፈልን እሱ ሙቶ ለእኛ ህይወትን የሰጠን እሱ ተገፎ እኛን ከግርፋት ያዳነን ቆስሎ ከቁስላችን የፈወሰን እሱ መዳኔ ያለም ነውና፣ እሱ ይጠራናል። ልጆቹ እኛ፣ ወዳጆቹ እኛ በዕለት ሁለት ተገኝተን በአሉን በጋራ እንድናከብር በረከት እንድናገኝ እንግዲህ በአስ በዳውራ እና ባልየ ተዘጋጅቶ የጉዞ ኮሚቴው አዘጋጅቶ ይጠብቃችኋል። ሁላችሁም ላልሰማው እንድታሰሙ ሼር እንድታደርጉ ጥሪያችን እናስተላልፋለን። እግዚአብሔር ለቀጠሮ ያደርሰን። ሁላችንም አባታችን ቸሩ መድኃኔዓለም ይባርከን፣ ይቀድሰን። እግዚአብሔር ከሁላችሁ ጋር ይሁን። አሜን።